ነቢያቶችና መልእክተኞች ወደ ምድር የተላኩት የሰው ልጆችን ግብረ ገብና እምነት እንዲያንጹ ነው። ነገር ግን አሁን እነዚህ ነቢያቶች አልፈዋል። አንዳንድ ምርምሮች እንደሚገልጡት ነቢያቶችና ሐዋርያቶች ዛሬ ድረስ በሚታዩ ቅርሶቻቸው አማካኝነት በታሪክ ውስጥ ዱካቸውን ጥለውን ያለፉት። ስለዚህ የእነዚህ ነቢያቶች ቅርስ ምንድን ናቸው? የሚከተሉት አስር ቅርሶች ወደ ምድር የተላኩት ነብያቶች እና መልእክተኞች ቅርስ ናቸው ተብለው የሚታመኑ ናቸው። አንደኛ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የቀድሞ መጎናጸፊያ። ምንም እንኳን በአካል ባናገኛቸውም በየቀኑ በመላው ዓለም ላይ የሚገኙ ሙስሊሞች ስማቸውን እየጠሩ ይጸለያሉ። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በማለትም ያውቋቸዋል። እርግጥ ነው፣ በአካል ያሉት ነቢዩ ሙሐመድ ሶለላሁ አለይህ ወሰለም ሊታዩ አይችሉም። ነገር ግን ለሙስሊሞች የእርሳቸው ህልውና ትተዋቸው ባለፏቸው አስተምህሮቶቻቸውና ሀዲሶቻቸው ቅርሶች በሙስሊሞች ልብ ውስጥ ይኖራሉ። በዚህ ላይ የሚታየው የነቢዩ ሙሐመድ ሶለላሁ አለይህ ወሰለም ቅርስ የመጎናጸፊያ ልብሳቸው የነበረ ነው። በአሁኑ ጊዜም በቱርክ የቶፕካፒ ሙዚየም ውስጥ በንጽህና ተጠብቆ ይገኛል። እነዚህ ዕቃዎች ነብዩ በዛ ጊዜ እንዴት ይኖሩ እንደነበሩ ሐሳብ ይሰጡናል። አዘውትረው ይለብሱት የነበሩት መጎናጸፊያቸው በጣም ተራና ቀለል ያሉ ናቸው። ተስፋ እናደርጋለን እነዚህ አልባሳታቸው ለነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ያለንን ናፍቆት እንደሚጨምሩት! ሁለተኛ የነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም የውስጥ እግራቸው ምልክት በድንጋይ ላይ አሻራው ይታል።

የዝሆኑ ዓመት በሚባለው ዓመት እናም የሞቱት በመዲና ከተማ በሰኔ 8 በ632 ዓመተ ልደት ነው። እስከ ዓለም ፍጻሜ ድረስ ነቢዩ ሙሐመድ ሰለላሁ ዓለይህ ወሰለም ሁልጊዜም ይታወሳሉ። ብዙዎቹ የነቢዩ ሙሐመድ ሰለላሁ ዓለይህ ወሰለም ቅርሶች በኢስታንቡል ተርኬ በሚገኘው የቶፕ ካፒ ሙዚየም ውስጥ ይገኛሉ። አንደኛው የነቢዩ ሙሐመድ ሰለላሁ ዓለይህ ወሰለም የውስጠኛ እግር ያረፈበት ድንጋይ ነው። የቀኝ እግራቸው የውስጥ አሻራ በሚዕራጅ ክስተት ጊዜ ታትሞ የቀረ ሲሆን የግራ እግራቸውን አሻራ የያዘው ድንጋይ በአልአቅሳ መስጊድ ውስጥ ተቀምጧል። ሦስተኛ የካዕባ ቁልፍ። በቱርክ ወይም በአሁኑ አጠራሯ ተርኬ ኢስታንቡል ውስጥ የሚገኘው የቶፕካፒ ሙዚየም ወይም ቤተ መንግስት የነቢያቶችን ቅርስ ሰብስቦ የያዘ ሙዚየም ነው። በኢስላም ውስጥ የሚገኙ እጅግ አስፈላጊና ታሪካዊ ቅርሶች ስብስብ እየተከማቸው የቅዱስ ዕቃዎችና የቅዱስ ቅርሶች ማዕከል በሚባል ዳስር በሚገኝ ክፍል ውስጥ ነው። እነዚህ ቅርሶችም የካዕባን ቁልፎች፣ ወርቃማ ትቦችን፣ ኪስዋ ወይም የካዕባን ልብስ ወዘተ ያሉትን ይጨምራሉ። ካዕባ ራሱ እጅግ ቅዱስ ስፍራና ለሙስሊሞችም በእጅጉ አስፈላጊ ቦታ ነው። የበኒ ሺባህ ጎሳዎች በነቢዩ መሐመድ ሰለላሁ ዓለይሂ ወሰለም የካዕባ ቁልፍ ተሰጥቷቸው ነበረ። ይህም ተግባር በባኑ ሺባህ ትውልዶች መሃል የተቀባበለ ዛሬ ድረስ ደርሷል። የካዕባ ቁልፍ በአረንጓዴ ቦርሳ ቅርፅና በወርቃማ ቀለም ክር የተጠለፈ መያዣ አለው። ይህ ቁልፍ ከብረት ቁስ የተሰራና 35 ሴንቲሜትር የሚረዝም ነው። እስካሁን ድረስ ግን የካዕባ ቁልፍ እንደየዘመኑ በተለያዩ ቅርጾች እየተሠራ ጥቅም ላይ ውሏል። በንጹህ ወርቅ የተሰራው የካዕባ ቁልፍ ግልባጭ በታላላቆቹ የበኒሺባ ጎሳ አባላቶች እጅ ይገኛል። አራተኛ የነብዩ ሙሐመድ ሶለላሁ ዓለይሂ ወሰለም ሰይፍ። ይህ ሰይፍ ነብዩ ሙሐመድ ሶለላሁ ዓለይሂ ወሰለም በውጊያ ላይ ሲሆኑ አዘውትረው የሚጠቀሙት ሰይፍ ነው። በጣም የታወቀው ሰይፋቸው የመጀመሪያውን ራዕይ መካ ውስጥ ከመቀበላቸው በፊት የነበራቸው ታዋቂው የአልማቱር ሰይፍ ነው። እርዝመቱ 100 ሴንቲሜትር ገደማ ይሆናል። መያዣውም በሁለት እባቦች ራስ ቅርጽ ከወርቅ የተሠራ ነው። አምስተኛ የነብዩ ሙሳ ዓለይሂ ሰላም በትር የአላህ ሰላም በእርሳቸው ላይ የሆነና በነቢዩ ሙሳ ታሪክ ውስጥ አላህ ተአምር የሆነውን የእንጨት በትር እንደሰጣቸው እናውቃለን። ይህንን በትር ተጠቅመውም ነቢዩ ሙሳ የሚከተላቸውን የፊራኦንን ሰራዊት ለማሸነፍ ቀይ ባህሩን ለሁለት ከፍለው የእስራኤል ልጆችን ማለፍ እንዲችሉ አድርገዋል። የዱላ ህልውና ወይም መኖር ጉዳይ የሙስሊሞች ብቻ ሳይሆን የክርስቲያንና የአይሁዳውያኖችም የማወቅ ፍላጎት የቀሰቀሰ ነው። ይህ ነው የነቢዩ ሙሳ ቅርስ። በዚህ ዓለም ላይ የሚከናወነው ነገር ሁሉ በአላህ ውሳኔ መሰረት የሚሆን ነው። ስድስተኛ የኑህ መርከብ። ኑህ በኢስላም ከነቢዩ አደምና ከነቢዩ ኢድሪስ ቀጥሎ ሶስተኛው ነቢይ ናቸው። ኖህ ወይም ኑህ የነቢዩ አደም ዘጠነኛ ትውልድ ናቸው። ኑህ በነቢይነት የተሾሙትም በ3650 ዓመተ ዓለም አካባቢ ነው። ኑህ በቶራና በቁርአን ላይ የተነገረ መልእክተኛ ነው። የኑህ መርከብ ቅሪት 13000 ጫማ ከፍታ ወይም 39 ቲኤም ከፍታ ባለው ቱርክ ውስጥ በሚገኝ ተራራ ላይ ተገኝቷል። እነዚህ የኑህ መርከብ ሚኒስትሪ ዓለም አቀፍ አባል የሆኑ ከቻይና የመጡ ተመራማሪ ቡድኖች በቱርክ በሚገኘው የአራራት ተራራ ላይ የኑህ መርከብን አገኝተዋል። እነዚህ ጥናት አድራጊዎች መርከብ ውስጥ ገብተው ከተለያየ ቦታ ላይ ፎቶ ማንሳትም ችለዋል። ሰባተኛ፣ የነቢዩ ዳውድ ቤተ መንግስት በኢስላም በክርስትናና በጁዳይዝም ሃይማኖቶች ውስጥ ነቢዩ ዳውድ ጎሊያድን በመፋለም ዝናቸው ከፍ ያለ ነው። በኋላም በዚህ ውጊያ ላይ ነቢዩ ዳውድ ፍልሚያውን አሸንፈዋል። የሥነ ቁፋሩ ጥናትና የጥንታዊ ታሪኮች አጥኚዎቹ እንደሚሉት የነቢዩ ዳውድ ግዛት በአንድ ወቅት በእስራኤል አካባቢ የሚገኘውን ግዛት እንደመራ ማስረጃ አግኝተናል ነው። ጦርነቱን ካሸነፉ በኋላ ነቢዩ ዳውድ የእስራኤል ንጉሥ ሆኑ። የተገኘው ቅርስም ከዳውድ አለይ ሰላም ግዛት እንደሆነ ይታሰባል። በፍርስራሾቹ ስር አንዳንድ ፍንጮች ተገኝተዋል። ለምሳሌ የእንስሳት አጥንቶችና የጥርስ ቅሪቶች እየተገኙ ሲሆን ይህም በካርቦን ዴቲንግ ጊዜውን ለመተመን ከጥቅም ላይ ውሏል። ነገር ግን እስከ ዛሬዋ ቀን ድረስ የነቢዩ ዳውድ መንግስት ተብሎ የሚጠራው ግዛት መኖርና አለመኖር ህልውና በመላው ዓለም ላይ ትልቅ የመከራከሪያ ጉዳይ ነው። ስምንተኛ የነቢዩ ሙሳ ኪዳን የመጽሐፍ ቅዱሳዊ ቅርሶች ፈላጊ ተቋም መቀመጫውን በዩናይትድ ስቴትስ ያደረገው ተቋም መጽሐፍ ቅዱሳዊ ቅርሶች የሚገኙበትን ቦታ ማግኘቱን ይፋ አድርጓል። ይህም ግኝቱ ለነቢዩ ሙሳ አምላክ የገለጠላቸውን አስርቱን ትእዛዛት የያዘው ኪዳን አንዱ ነበረ። የነቢዩ ሙሳ ኪዳን በአንዳንዶች ዘንድ ከተደበቁ ሚስጥሮች ሁሉ እጅግ ታላቁ የተደበቀ ሀብት እንደሆነ ይታሰባል። በስነ ቁፋሮ አጥኚዎቹ ጥናት መሰረት ይህ የሙሴ ኪዳን መጀመሪያ ወደ ግብፅ እንደተላከና ቀጥሎም ወደ ኢትዮጵያ እንደመጣ ይነገራል። ይህም ኪዳን በአስላኤል በተባለ ባለሙያ የተሰራ ሰንዱቅ ነበረ። ስሪቱም ከግራር እንጨትና ከግራር እንጨትና ከወርቅ ነው። ዘጠነኛ በቀይ ባህር ውስጥ የተገኘው የፊራኡን ሰረገላ ፊራኦንና ሰራዊቱ እንዳይከተለው ለማድረግ ሲል ነቢዩ ሙሳ በዱላው አማካኝነት ቀይ ባህርን ለሁለት የሰነጠቀበት ታሪክ ለጆሮችን አዲስ አይደለም። በ1998 ሮን ዋይት የተባለ የሥነ ቁፋሮና የጥንታዊ ቅርሶች ጥናት ባለሙያ በቀይ ባህር ስር በርካታ የጥንታዊ ሰረገላዎችን ጎማዎች፣ ስብር ባሪ ማግኘቱን ተናግሯል። እንደሱ አገላለጽ ከሆነ ምናልባትም ይህ በፈርዖን ጦርነት ጊዜ የነበረው ሰረገላ ስብር ባሪ ሳይሆን እንደማይቀር ይገምታል። ከሰረገላ ጎማዎቹ ስብርባሪ ግኝቶቹም በተጨማሪ ሮን ዋይት በተመሳሳይ ቦታ ላይ በርካታ የሰዎችንና የፈረሶችን አጥንቶች ማግኘቱንም ተናግሯል። ይህ ግኝትም በቀይ ባህር ውስጥ የሰመጡት የፊራኦን ሰራዊቶች አጽም አካል ነው የሚለውን ክስ ማስረጃ ያጠናክራል። አጥንቶቹም 3500 ዓመታት ገደማ እንደሚሆናቸው ተዘግቧል። የፊራኦን ሰረገላ። የፊራኦን ሰረገላ በቀይ ባህር ስር በባህር ዛጎሎች ተሸፍኖ ቆሞ ይታያል። ዛጎሎቹን አስወግዶ በቅርበት ከተመረመረ የፈርዖ ሰረገላ ጎማዎች በግልጽ ይታያሉ። ይህ በእርግጥም በጣም አስደናቂና ታሪካዊ ግኝት ነው። አስረኛ የቦሮ ቡድሩ ቤተመቅደስ መቅደስ የቦሮ ቡድሩ ቤተ መቅደስ የሚለውን ሐረግ ስትሰሙ ትንሽ ግራ መጋባት ሊሰማችሁ ይችላል። ነብዩ ሱሌይማን የወረዱት ኢንዶኔዥያ ውስጥ ነው የሚባለውት እውነት ነው። የነቢዩ ሱሌይማን ቅርስ ነው ተብሎ የተዘገበውን የቦሩ ቡድሮ ቤተ መቅደስ ካየን እነዚህ እውነቶች ላይ እንደርሳለን። ጃይ ሃጂ ፋሚ ቤዣ የእስላማዊ ሂሳብ ሊቅ ታሪካዊ ሐቆችን አቅኝቷል። ፋሚ ቤዣ የነቢዩ ሱሌይማን ስም ራሱ እንደ ጃቫኒዞች ወይም ኢንዶኔዥያዎች ያለን ስም ያሳያል፣ የሚጀምረውም ኤስዩ በሚሉ ፊደሎች ነው ይላል። ከ25 ነቢያቶች ውስጥ ስሙ በኤስ ዩ በሚል ፊደል የሚጀምረው ነቢይ ሱሌይማን ብቻ ናቸው። በተጨማሪም በቁርአን ላይ የተጠቀሰችው ቤልቂስ ወይም የሳባ ሀገርም ኢንዶኔዥያ ነው በስምም ወኖቦ ውስጥ ነው ይላል። በእነዚህ ባለሙያዎች ሳያልቁ የቀሩት ህንፃዎች ሱለይማን በቦሮ ቡድሮ ውስጥ እንደ ሞተ ስላወቁ ነው ያላለቀው። ይህም የንግሥት ሳባ መሰብሰቢያ አዳራሽ እና ሌሎችንም ይዟል ይላሉ። በእርግጥ ይህን ብዙ ሰዎች የሚያውቁት አይደለም። ብዙ ሰዎችም አምነው ሊቀበሉት የሚችሉት ሀቅ አይደለም።